የማይጠቅም ኢንፎርሜሽን ስለሌለ አንዳንድ ተማሪዎች ያወዛገባችውን ነገር አጠር ባለ ቪዲዮ ለነግራችሁ ነው። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እና ደሞ ቪዲዮውን በቪፒን ብታዩ አሪፍ ይሆናል ማለት ነው። ይህ መረጃ እንግዲህ ከሬሚዲያል ተማሪዎች ጋር የተያዘ ነው። የሬሚዲያል ተማሪዎች ባለፈው ከሁለት ቀን ከሶስት ቀን በፊት ዲላ ዩኒቨርሲቲ ተማሪዎች ውጤት አይተው አይተው ነበር እና ያ ውጤት ትንሽ አወዛግቦ ነበረ ከሰባና እና ከሰላሳ ፐርሰንት የሚል ነበረ የተለቀቀው እና እንዴት ነው ከመቶ ፐርሰንት የተባለው ቀረ ወይ? አንዳንድ ግቢ የተወሰኑ ግቢዎች እኮ አስስመንት አልጨረስንም ያልጨረስን አለን ብዙ ነገር እንዴት ነው ሰላሳ ፐርሰንት የሚያዝል ምናምን የሚል ጥያቄዎች ሲነሱ ነበረ። እና ያ ነገር እንዴት ነው የሚለውን ነው ባጭሩ ለነግራችሁ የፈለግኩት ማለት ነው። ሌላው ውጤት እንዴት የተወሰነ ግቢዎች ወጥቶ ሌላ ግቢ እንዴት አልወጣም? ዲላ ብቻ ታየ፣ ሌላም ያዩ አሉ። እንዴት ነው ለሁሉም ያልተለቀቀው ምናምን የሚል ነገር አንስታችኋል። ይሄ ይህንንም ደግሞ የሚመልስ ይሆናል ማለት ነው። ከመጀመሪያው ሲጀምር ውጤቱ የዲላ ዩኒቨርሲቲ የታየው ከ30 ፐርሰንት እና ከ70 ፐርሰንት የሚል ነው። በዚህ ላይ ትምህርት ሚኒስቴር ምንም ያለው ነገር የለም። ስለወጣው ነገርም 70 ፐርሰንት መቶ ፐርሰንት የሚል ነገር አላነሳም በዚህ ማለት ነው። ከዚህ በፊት እንደተገለጸው መቶ ፐርሰንት ይሆናል ካለው መረጃ ውጪ ሌላ ያለው ነገር የለም ማለት ነው። ስለዚህ ከሰባ ከሰላሳ የሚለው ነገር የተገለጸ ነገር ስለሌለ ይህን መረጃ ከመቶ ፐርሰንት እንዳለ አድርጋችሁ መውሰድ ይኖርባችኋል ማለት ነው። ሌላው ደግሞ ከሰባ ፐርሰንት ከመቶ ፐርሰንት ከሰላሳ ፐርሰንት የሚለው ነገር የድላ ዩኒቨርሲቲ ያዩት ላይ ውጤቱ ላይ ከሰላሳ ፐርሰንት የሚለው እስክሪኑ ላይ እንደምታዩት አርባ ፐርሰንት ከአርባ በላይ ማርክ አለ ሰላሳ ፐርሰንት የሚለው ላይ ማለት ነው። ከሰላሳ አርባ አንድ አርባ አራት ምናምን የሚሉ አሉና ከሰላሳ በላይ እንዴት ሊሆን ይችላል? የሚለው ነገር አንደኛ የተሳሳተ እንደሆነ እዚህ ጋር ማየት ይቻላል ማለት ነው። ሌላው ደግሞ አንዳንድ ጊዜ ካስታወሳችሁ ባለፈው አመት የኢንተራንስ ውጤት ሲለቀቅ ሲስተሙ ሙከራ ላይ ባለበት ሰዓት ማለት ነው ውጤት የአንዳንድ ተማሪዎች አይተው ነበረ እና የተወሰነ ከዛ በኋላ ድጋሜ ጠፋ እና ደግሞ ሌላው ደግሞ ምንድን ነው የንትን የዩኒቨርሲቲ ምደባ ካስታወሳችሁ ቶሎ ለቀውት ድጋሚ ሲስተሙ ተቋርጦ ነበረ። ከዛ ያዩ ተማሪዎች አሉ፣ ያላዩም ተማሪዎች አሉ። ያዩ ተማሪዎችም እንደዛው እንዳዩት ድጋሜ ሲለቀቅ ተመሳሳይ ያልሆነበትም አለ የሆነም አለና ሲስተም ሙከራ ላይ ሲሆን ምናልባት ድንገት አጋጣሚ ተማሪ ሊሞክር ስለሚችል በዛ ሰዓት የታየ ውጤት ሊሆን ይችላል ማለት ነው። ስለዚህ መቶ ፐርሰንት ሰባ ፐርሰንት የሚለው ነገር የተረጋገጠ ነገር የለም ማለት ነው። ስለዚህ ይህንን ነው እንድትይዙ የሚያስፈልገው ማለት ነው። እና ደግሞ ውጤት እንዴት ቀረ ምናምን የሚለው ነገር ነው። ባለፈው ዓመት እንደምታስታውሱት የሪሚዲያል ውጤት ከሃያ አምስት ቀን በኋላ ነበረ የተለቀቀላቸው። አሁን እንዴት ሊቆይ ቻለ የሚል ነገር ተነስቷል። ያው ባለፈው አመት ካስታውሳችሁ ሰኔ አንድ ምናምን ነበር የተለቀቀው። አሁን እንግዲህ መቼ እንደሚለቀቅ ያው እስከ ሰኞ ድረስ መጠበቁ የተሻለ ይሆናል ማለት ነው። ዛሬ ሰኔ ሀያ ነው። ባለፈው አመት ግን ሰኔ ሀያ አንድ ነው የተለቀቀው። ምናልባት እስከ ሰኞ ጠብቆ የሚለቀቅበትን ማየት ይቻላል ማለት ነው። አሁን ግን ሲስተሙ ፖርታል ላይ ያለው የሪሜዲያል ውጤት ማየቻው ማለት ነው። በሊንኩ ስትገቡ ሪሜዲያል የሚለው ላይ አይሰራም ክሎዝ ተደርጓል። ስለዚህ ምናልባት የሲስተም ማስተካከያ እየተደረገለት ስለሚሆን ያ ሲለቀቅ እናያለን ማለት ነው። ይሄ ነው ያለው ነገር። ያ ውጤት ሰባ ፐርሰንት ሰላሳ ፐርሰንት የሚለው ነገር የተገለጸ ነገር ስለሌለ ከትምህርት ሚኒስቴር ሲነገር እና ደግሞ ውጤታችሁን ስታዩ በዛ የምታውቁ ይሆናል ማለት። ግን እንዴት ነው የሚሆነው? አንዳንድ ግቢዎች አልጨረስንም ከሰላሳ ፐርሰንት የተባለውን ነገር አልጨረስንም ምናምን የምትሉ ተማሪዎችም ስላላችሁ ያ ነገር ምናልባት አሳስቧችሁ ከሆነ ብዙ አትጨነቁ። ትምህርት ሚኒስቴር ያለው ነገር የለም። በተለያየ ሶሻል ሚዲያ ሊወራ ይችላል። እናንተ ግን ራሱ ትምህርት ሚኒስቴር ውጤት ሲለቅ እዛው ማየት የተሻለ ይሆናል ማለት። ስለዚህ ቢቆይ አንድ ሳምንት እንደዛ ነገር ነው። ከዛ በላይ አይቆይም። እስከ ሰኞ ምናምን ሊለቀቅ ይችላል። ወይ ደግሞ ኢንተራንስ ከጨረሱ በኋላ ሊለቀቅ ይችላል። አይታወቅም። ብቻ ከሁለት አንዱ መለቀቁ ስለማይቀር ራሳቸውን አረጋግታቸው መጠበቁ የተሻለ ነው የሚሆነው ማለት ነው። ስለዚህ ታማኝነት ካላቸው ምንጮች ወይም ደግሞ ቻናሎችም ይሆን ከተለያየ ቦታ ስትሰሙ በዛ መልኩ መስማት ይኖርባችኋል ማለት ነው። ስለዚህ ይህን ቪዲዮ ለተማሪ ለጓደኞቻችሁ፣ ለሬሜዲያል ተማሪዎች ሼር አድርጉላቸው። ያለው ነገር ይሄ ነው። የሚለቀቅበት በሚለቀቅበት ሰዓት በቴሌግራም ቻናላችንም የምናሳወቅ ይሆናል። ቪዲዮም የምንሰራ ይሆናል። ኔትወርክ ቢጨናነቅ ደግሞ እኛ ቼክ እናደርግላችኋለን ከዚህ በፊት እንደምናደርገው ማለት ነው።